ካነጋገርናቸው ነዋሪዎች መካከል አቶ በየነ ዳኬ ጉቾና አቶ ባህሪ አምቦ በወረዳው የተመረቁ ዘጠኝ ፕሮጀክቶችን ተዘዋውረው መመልከታቸውን በመግለጽ በዚህም ደስተኞች መሆናቸውን ተናግረዋል። መንግስት የመልካም አስተዳደር ችግሮችን ለመፍታት ከማኅበረሰቡ ጋር እያደረገ ያለው እንቅስቃሴ የሚበረታታ መሆኑን ገልጸዋል። በዋቻ የመጀመሪያ ደረጃ ሆስፒታል ለተመረቁት የሞዴል ፋርማሲና የጽኑ ሕሙማን ማገገሚያ ማዕከል የበኩላቸውን አስተዋጽኦ እንዳበረከቱ የገለጹት ነዋሪዎች መሰል ልማታዊ እንቅስቃሴዎች ቀጣይነት እንዲኖራቸው ድጋፋቸውን አጠናክረው የሚያስቀጥሉ መሆናቸውን ተናግረዋል። በወረዳው የተሰሩ የመንገድ ድልድይና የመስኖ ካናሎች የአርሷ የሚያሳደሩን እንቅስቃሴ ከስጋት ወደ ምርታማነት ከማሸጋገራቸው በተጨማሪ ምርቶችን በቀላሉ ለገበያ አውጥተው እንዲሸጡ እድል የፈጠሩ ናቸው ብለዋል። ለሚከናወኑ የልማት ስራዎች መጠየቅ ብቻ መልስ የማያስገኝ መሆኑን መገንዘባቸውን የገለጹት ነዋሪዎች መንግስት ማህበረሰቡን በማስተባበር የሚያከናውናቸውን ተግባራት አጠናክሮ እንዲያስቀጥል ጠይቀዋል። የጨና ወረዳ ዋና አስተዳዳሪ አቶ ተረፈ ገብረ ማርያም በወረዳው ለተከናወኑ የልማት ስራዎች የማህበረሰቡ እንዲሁም መንግስታዊና መንግስታዊ ያልሆኑ ድርጅቶች እገዛ ከፍተኛ መሆኑን ገልጸዋል። እነኚህ የልማት ስራዎች የማህበረሰቡን ኢኮኖሚና ማህበራዊ ችግሮች በብዙ መልኩ የሚቀርፉ መሆናቸውንም ገልጸዋል። ለአብነትም የዋንጃሊ ቀበሌ የተለያዩ የግብርና ምርቶች በስፋት የሚመረትበት መሆኑን በማንሳት አርሶ አደሩ በቀ ላሉ የገበያ ትስስሩን እንዲያጠናክር የሚረዳው ይሆናል ብለዋል። ማህበረሰቡን በማስተባበር የሚከናወኑ ተግባራት ተጠናክረው የሚቀጥሉ መሆናቸውን አቶ ተረፈ ገልጸዋል። በወረዳው ከዘጠና አራት ሚሊዮን ብር በላይ በሆነ ወጪ የተከናወኑ ዘጠኝ የተለያዩ የልማት ስራዎች መመረቃቸው የሚታወስ ነው።